በኢትዮጵያ ከዋናው የኤሌክትሪክ መስመር በርቀት ላይ የሚገኙ የገጠር ከተሞችና መንደሮችን የሶላር የፀሐይ ኃይል ማመንጫዎችን በመገንባት ተጠቃሚ እንዲሆኑ መንግስት ከለውጥ ወዲህ ትኩረት ሰጥቶ እየሰራ ይገኛል። የብሔራዊ ኤሌክትሪፊኬሽን ፕሮግራም ተግባራዊ ውጤት የሆኑትና በውሃና ኢነርጂ ሚኒስቴር የሚመሩት የተለያዩ ፕሮጀክቶች በርካታ ዜጎችን ተጠቃሚ እያደረጉ ነው። የኦሞን ወንዝ የህይወታቸው መሠረት አድርገው በበረሃማው የአየር ንብረትና መልክዓ ምድር የሚኖሩት የደቡብ ኦሞ ዞን አርብቶ አደሮችም የዚህ በረከት ተቋዳሽ ሆነዋል። የሚኒግሪድ የሶላር የፀሐይ ኃይል ማመንጫ ተገንብቶ ተመርቋል። ከግማሽ ሚሊዮን በላይ ሕዝብ ያለበት የደቡብ ኦሞ ዞን ከ131 በላይ የሚሆኑት የኤሌክትሪክ አገልግሎት የሌላቸው ናቸው። አሁን ላይ ግን የሶላር ሚኒግሪድ እና ሌሎች መሰል የፀሐይ ኃይል ማመንጫዎች ተግባራዊ እየተደረጉ መሆኑ ኤሌክትሪክን በተስፋ እንዲጠባበቁ እያደረገ ነው። በካራዱስና ካራ ቆርጫ የተገነባው የፀሐይ ኃይል ማመንጫ 425 ኪሎዋት ኃይል በማመንጨት ከ6000 በላይ ዜጎችን ተጠቃሚ የሚያደርግ ነው። ምን ሊባል እንግዲህ ውስጥን ማለት ብቻል፣ ያው ከአፍ ከመግለጽ በውስጥ ልትረዱ ነበረ ነበር። በካራ ስም እጅግ እጅግ አድርገን እናመሰገናለን። እቺ ፕሮጀክት እንግዲህ እቺ ፈጣሪ የፈጣሪ ስጦታ ነው እንለው። እንግዲህ በፈጣሪ እገዛ ሳይደክሙ እንግዲህ ሰለቸን ምኑ ሳይሉ ሳይሩቡ እቺ ፕሮጀክት ካራ ከጨለማ ወደ ብርሃን እንዲሸጋገርና ለውጥ እንዳገኝ የተባበሩ አካላት ምስጋና ክብር በካራ ስም ይላል። በጣም አድርገን ተደስተናል። ሶላር ነው ታ አገ ኦናው እናዛ ኦነግዶር የራ አርሰዳዳና ኢምባና ካራ ከፍተኛ ሙቀት ያለበት አካባቢ ነው። የሶላር ኃይል ማመንጫ ስለተገነባልን በአካባቢያችን መብራት መጠቀም ጀምረናል። ኤሌክትሪክ የሚሰጣቸውን ሌሎች አገልግሎቶችንም ለመጠቀም እየጠበቅን ነው። በየቤታችን ቆጣሪ እየገባልን ይገኛል። እናን አንደ ዋዘቆ ኢሞሆ በሪዮና ሶላሪን ኮምባዳና አንደ በሪዮሆ ኢሜ አማ ያምነቃብ ወዶ ሶላር ለአና ሁቆል ምን ካንን ቆንካ ከዚህ በፊት ሶላር ስላልነበረ የምንጠጣው ውሃ በጣም የሞቀ ነው። አሁን ግን በየቦታው በሶላር ምክንያት መብራት ስለገባ ቀዝቃዛ ነገሮችን መጠቀም እንችላለን። ፍሪጅን፣ ሃንድ አይዲያ፣ ብዙ ነገሮች ብዙ ከዚ ከመብራቱ ጋር ተያይዞ ብዙ ልማት ስለሚመጣ ለየት ያደርገዋል። ሌላው ደግሞ ሰው ከቴክኖሎጂ ጋር እንዲላመድ ያደርጋል። ህዝቡ በጣም ፕሮጀክቱ በመምጣቱ በጣም ተደስቷል። ከዚ በኋላ እንዲሁም አኗኗር ዘይቤያችን ይለወጣል፣ በብዙ ነገር እንሻሻለን ብሎ ነው በጣም እያሰቡ ያሉት እና ይህ ፕሮጀክት መምጣቱ በጣም ብዙ ለማህበረሰቡ ብዙ ጥቅም ይሰጣል። ሶላር ምናልባት ሶላር መግባቱ እንደ ካራ ለእኛ በጣም ትልቅ ጥቅም ነው። ምክንያቱም ከዚህ በፊት በተለያዩ መድረኮች ላይ ስንጠይቅ የነበረው ጥያቄ ነው። አሁን ላይ እንግዲህ መንግስት ይሄን ያው ከሶላር እንትን ጋር ተያይዞ ለዚህ ለቀበለው ይሄን ሶላር መስራቱ በጣም ከባድ ጥቅም ነው እየሰጠ ያለው እና የተሻለ ከዚህ በኋላ ይሄ ቀበለ ከነበረው ወደ ከተማም ይቀይራል የሚል አሳብ አለን። የሶላር ሚኒ ግሪድ ፕሮጀክቶቹ ከብርሃን ባሻገር የግብርና ስራን ውጤታማ ለማድረግ ያስችላሉ። የካራ ዱስና ካራ ቆርጫ አርብቶአደሮች እንደሚሉትም የመስኖ አውታራቸውን ከነዳጅ ወደ ኤሌክትሪክ በመቀየር አዋጭ የሆነ መንገድ ለመከተል አስበዋል። ማብሰያና ማቀዝቀዣዎችንም ለመጠቀም ማስቻሉ አኗኗርን የሚያቀል ነው። ይሄ ካራ ዱስ በፒቪ ብቻ፣ በፎቶቫልታይክ ፓናሎች ብቻ ወደ 175 ኪሎዋት ጄኔሬት ማድረግ እንችላለን የካራ ኮርቾ ደግሞ ትንሽ ከፍ ይላል። ወደ 250 ኪሎዋት ጄነሬት ማድረግ እንችላለን። ለሁለቱም ስቴሽን ፒሲኤስ የምንላቸው ነገር አለ። ይሄ ፓወሩን ኮንቨርሽን ሲስተም ነው የምንለው። ስለዚህ ለግሪዳችን ስቴብላይዝ የሚያደርግልን እሱ ነው። ሁለቱም ጋር ሁለት ሁለት ፒሲኤሶች አሉን። እያንዳንዱ ደግሞ 100 ኪሎዋት ሬትድ ፓወር አላቸው። ደግሞ ባትሪ ሲስተሙ ደግሞ ለካረዱስ ወደ 450 ኪሎዋት አወር ስቶር ማድረግ እንችላለን። ለጊዜው ደግሞ ካረዱስና እና ካራኮርቾ ሎዳችን ፒክ ሎዳችን በጣም ትንሽ ስለሆነ ወደፊት ለብዙ ዓመት ያው መስፋፋቱ አይቀርም መብራት ከገባ በኋላ ህዝቡም ያው መጨመሩ ስለማይቀር እንደዛ አይነት ፕሮጀክት ሲደረግ የ10 ዓመት የ20 ዓመት ጥናት ተደርጎ ነው። ስለዚህ ይሄ ስቴሽን ያው ለብዙ ዓመት ማገልገል የሚችል ያለው የውሃና ኢነርጂ ሚኒስቴር በባለቤትነት እየመራው ከተለያዩ አጋር አካላት ፈንድ በማፈላለግ እየተሰሩ የሚገኙት የሶላር የፀሐይ ማመንጫዎች የዜጎችን ህይወት እያሻሻሉ ይገኛል። መንግስት ፍትሃዊ የሆነ የኤሌክትሪክ ተደራሽነት እንዲኖር ከለውጥ ወዲህ ትኩረት ሰጥቶ እየሰራበት የሚገኘውና ባለፉት ሶስት አመታት ለመጀመሪያ ጊዜ በተለያዩ የሀገሪቱ አካባቢዎች እንዲገነቡ የተደረጉት የሶላር ሚኒ ግሪዶች የአርብቶ አደር አካባቢ ዜጎችን ከኤሌክትሪክ ጋር እንዲተዋወቁ ያደረገ ነው። ይህ ፕሮጀክት ህዝቡ የኑሮ ዘይቤው በግብርና ነው፣ አብዛኛውን በግብርና ስለሚተዳደር በከፍልም ያረባል፣ ከብትና ፍየል ስለሚያረቡ ግን ሞር እንደምታዩት ይሄ በኦሞ ወንዝ በግብርናው ዘርፍ ስለምንጠቀም ይሄ ለመስኖ በጣም ጠቀሜታለን። ፕሮጀክቱ መምጣቱ ግብርና ምርታችን የምናመርተው በኦሞ ሸሽ ነው። ኦሞ ሲሞላ በዳር ዳር ይዘራል። ያ ደሞ ብዙም አጥጋቢ አይደለም። አሁን ደሞ ሞር ይሄ ፕሮጀክት መምጣቱ ምናልባት በመስኖ ለመጠቀም እንሞክራለን። የደስታችን ምንጭ ከዚህ በፊት ኦሞ ነበረች። አሁን አጋር ሆናል ሆናለች ያ እንግዲህ ኤሌክትሪክ ማብራት ኃይል እችን ኦሞ ከዚህ በፊት በካምፕ ብቻ ነበረ ስንጠቀም ነበረው አሁን ግን በዚህ ሶላር ሲስተም እችን ኦሞ ካለበት ቦታ አውጥተን እዚህ ምግብ አበስለን መብላት እንችላለን ማለት ነው እንግዲህ ካራ ብቻ ነበረ ከዚህ በፊት እዚህ የምኖረው ፈረንጅም ካሁን በኋላ ይመጣል ይሄንን ተከትሎ እንላለን ምክንያቱም ቀዝቃዛ ነገር እንግዲህ ከተማ ነክ ሰዎች ይፈልጋሉ እንግዲህ እኛ ይቺን ፀሐይ ለምደናል። እንግዲህ ለኛ ለኛን እንዲጎበኙም ለእንግዶችም ምቹ ነገር ተፈጥሯል። ምዝጋናው ነው በካራ ስም ምዝጋና ይላለው በካራ ቆርጮና በካራ ላቡ ድሩስ እንግዲህ እቺን ኤሌክትሪክ ብዙ ነገር ይከተላል ብለን እናምናለን። ሶላር ነው ሆኖ ታምነው ወሰቆሽ ቆጠር አምን ወታ ሶኒ ሱኒ ነኸዶታ። ከዚህ በፊት ኦሞ ሲሞላ እርሻ ዳርዳሩን ነበር የምንጠቀመው። አሁን ላይ ኦሞም እየቀነሰ ስለሆነ እርሻችንም ቀንሷል። ይህ ሶላር በመምጣቱ ግን የተሻለና ምርት አለን። አሚን ፓኸኖ አንዳይን ወንቲነ አሚን ፓኸኖ አንዳይን ወንቲነ የሪንጋ አሚን ፓኸዳ ያና ወቶስካ በሶላር ሲስተም የሚጠቀመው እንትን ከነዳጅ እየተሻለ ነው። አሁንም እኛ የምንፈልገው እሱ ነው። ስቲል ነው ያው ከዚህ በፊት ያው መንግስት፣ በተለያየ ነገር ይሄ መስኖን ሞክሯል፣ በፓምፕ ማለት ነው። ያ እስካሁን ፋንክሽናል ሊሆን አልቻለም። ምናልባት ይሄ በሶላር ሲስተም የምንጠቀመው መስኖ የተሻለ ጥቅም የሚያገኝ ከሆነ አሁንም በሆን እንፈልጋለን። 90 ፐርሰንት የተገነቡት ሶላር ሚኒ ግሪዶች በአጠቃላይ የሚገኙት አንዱ አካባቢ ነው። አንዱ ዳስነች እዚህ አካባቢ ያለቸው ዳስነች ወረዳ አካባቢ አንድ የገነባ ነው ለአብነት ሊጠቀስ ይችላል። እንዲሁም ሶማሌ ክልላ፣ እንደዛው ጋምቤላ ክልላ፣ እንደዛው ማን ነው አፋር ክልላ እንደዛው ስንገነባ 90% የተገነቡት አርሶ አደሩና ከፍል አርሶ አደሩ አርሶ አደሩና ከፍል አርሶ አደሩ ያለበት አካባቢ ነው። ይሄም የሚያሳየው እንግዲህ የለውጡ መንግስት ለአርሶ አደሩና ለክፍል አርሶ አደሩ ኅብረተሰብ ምን ያህል ትኩረት እየሰጠ መሆኑን ነው የሚያሳየው። ሪሞት ኤሪያ የምንላቸው ናቸው። ስለዚህ ከግሪዱ ከናሽናል ግሪዱ ራቅ ያለ ነው። ስለዚህ ናሽናል ግሪዱ እስከሚስፋፋ ድረስ እንደዚህ ሚኒ ግሪዶች በሶላርም ሆነ በሃይድሮም ሆነ ለሀገሪታችን በጣም የምጠቅም ይጠቅማል ነው እና ወደፊትም ደግሞ ግሪዱ ሲስፋፋ፣ እቺ ሶላር ኢንኮርፖሬትድ ወይ አብሮ ለመስራት እድሉ አለ ማለት ነው። በጣም ሞቃታማ ከተማ ናት እና ያው ፖቴንሻሉም አሪፍ ነው። ሶላር ደግሞ ያው ሞቃታማ ከተማ ላይ ነው ሞር የሚሰራው ማለት ነው። እውቀትም መጨበጥ ወደ ስልጣኔና የተሻለ ዓለም የሚወስድ መንገድ ነው እና ለካራዱስ እና ካራ ቆርጫ ተማሪዎች በምሽት የኤሌክትሪክ ብርሃን በማግኘታቸው ጥናትና ትምህርታቸውን የተሻለ ያደርግላቸዋል። አሁን በሁለቱ ቀበሌዎች ጨለማ ታሪክ ሆኖ ከኩራዝም ጋር ተለያይቷል። የብሔራዊ ኤሌክትሪፊኬሽን ፕሮግራም ትግበራ እንዲህ ያሉ ውጤቶችን እያሳየ ነው ትምህርት ቤቶችም አሁን መብራት ያገኛሉ ልጆችም በማታም በቀንም ይማራሉ ችግር የለም የሚያስፈልጋቸው ነገሮች በሙሉ ስለተሟሉ በጣም ደስ ብሎናል ከተማ በቃ ልዩ ነው ለእኛ በጣም ከዚህ በፊት ሜካፕ ማታ እንግዲህ በጨለማ በሻማ ነበረ በኩራዝ ነበረ ሲማር ነበረው አሁን ግን ገብቷል ሁሉ ነገር ስልክ እንግዲህ መንግስታችን ምቹ ነገር ፈጥሮት ስልክ እጃችን ላይ አለ። የዛን ኔትወርክ አናጣም። የማብራት ችግር ነበረ፣ ቻርጅ ማድረግ ችግር ነበረ። አሁን ግን ያለምንም ችግር ያለምንም ችግር ቤት ሆነን ቻርጅ እያረገን ቤት ሆነን እያበረን እያጠነን እዛው በኤሌክትሪክ ሲስተም ማብሰል ይችላል ማለት ነው። እና ደስ ይላል፣ ደስ ይላል። ቲንከ ከሞ ልጆቻችን ከዚህ ቀደም የተወሰነ ይማራሉ፣ ከዚያም ወደ ከብት ጥበቃ ይሰማራሉ። ማታ ላይ የመማር እድል አልነበረም። ከዚህ በኋላ ግን ቀን በስራ ቢያሳልፉ ማታ ላይ መማርና ማጥናትን ይችላሉ። እኛም የጎልማሳ ትምህርት ማታ መማር እንችላለን። በፊት ትምህርት ቀን ብቻ ነበር የምናጠናውና የምንማረው። አሁን ግን በማታም ማጥናትና መማር እንችላለን። እኛ አርብቶ አደር ስለሆን ቀን ስራ ላይ ነው የምናሳልፈው። አሁን በማታ ለመማር እድሏለን። በግብርና ስራችንም ከዚህ በፊት የምናርሰውን ሰፋ ርገን የማረስ ሀሳብ አለን። ትምህርት ጋር ተያይዞ ያለው ነገር አሁን ከዚህ በፊት እንደምታወቀው አካባቢውም ጨለማ ነው ያው በፀሐይ ነው አካባቢ የሚታወቀው ግን ማታ ማታ በጣም ጨለማ ነው። በዛ ነው ሰው እስካሁን ሳይማር ያለውእና አሁን ላይ ግን ጎልማ ሰውም መማር ይችላል ተማሩም ቀን ቀን ያው ወላጁን የረዳ ማታ ማታ ደግሞ ጥናቱን ማጥናት ይችላል የሚል ሀሳብ ነው ያለኝ። የአርብቶ አደር ህብረተሰባችን በጣም ሞቃታማ አካባቢ ውስጥ የሚኖረው ሶላር ደግሞ በጣም ኤፊሽንት የሚሆነው ወደ 25 ዲግሪ ሴንቲግሬድ ሙቀት በሚኖርበት አካባቢ ነው። አብዛኛው ቆላማ አካባቢዎችን ደግሞ ከዛ በላይ ነው ያለው ቴምፕሬቸር እና የተፈጥሮ የሰጠን ጸጋ አለ። ብዙውን ጊዜ በተናጋ የምናወራ ነገር አለ እና ከፍተኛ የሆነ የሶላር ኢነርጂ ምንጭ ሀገራት ኢትዮጵያ ስለዚህ ኦልሞስት ኤቨሪዌር የቱም ቦታ ኢትዮጵያ ውስጥ ቢከድ 25 ዲግሪ ሴልሺየስ የሚያንስ አካባቢ የለም፣ ቢያስፈል በተለይ በአርብቶ አደር አካባቢ። ስለዚህ ከዚህ ቀደም አርብቶ አደሮቹ ሲያወሩት እንደነበር፣ ከዚህ በቀር ሙቀት ለኛ እርግማን ነበር፣ ዛሬ ግን ጸጋ ሆኖ አግኝቷል እንደተባለ ሁላ፣ ሌሎች ግብርና ምርቶች ለመስራት ሙቀት ያስፈልጋል። የተለያዩ ግብርና ምርቶች አሉ፣ ዝርዝሩን ካሁን እዚህ ጋር መናገር አስፈልጋ ቢሆንም ያለ ሙቀት የሚሆን ነገር የለም። ስለዚህ ምንድነው ሌላ ደግሞ እዚህ ጋር ኦሞ ወንዝ አለ። ቅድም እንዳልኩት ከፍተኛ ደለል ነው የምታየው፣ ሶስት ሜትር አይደርስም ከፍታው ስለዚህ ይሄን ውሃ በመሳብ ለከተለያዩ የግብርና ምርቶች አትክልትና ፍራፍሬ ዓመቱን በሙሉ ማምረት የሚቻልበት ሁኔታ ነው ያለው እና ይህን በቀጣይ ተጠናክሮ የሚቀጥል ጉዳይ ነው። ስለዚህ ምንድን ነው የሶላራይዜሽን ፕሮጀክት ወይም የሶላር ፕሮጀክቶችን ስንል ከዚህ ቀደም እንደተለመደው ለመብራትነት ብቻ ሳይሆን ሌሎች የኢኮኖሚና ማህበራዊ እንቅስቃሴዎችን የሚደግፉና የሚያሳልጡ ስራዎችን በአጠቃላይ የሚደግፍ ነው የሚሆነው። ምክንያቱም እዚህ ጋር መታሰብ ያለበት አንድም አገር አንድም አገር በዝናብ ውሃ ብቻ ተንጠልጥሎ ጥገኛ ሆኖ ያደገ አገር የለም። አካባቢን የማይበክል ንጹህና ታዳሽ የሆነው የሶላር የፀሐይ ኃይል ታዳሽ የኃይል ምንጭና የተፈጥሮ ጸጋን ወደ እድል የመቀየር ውጤት ነው። ኢትዮጵያ አብዛኛው የሀገሯ ክፍል ለዚህ ታዳሽ ኃይል ምቹ የአየር ንብረት ያለው ነው። ይህም በመጠቀምም የአርብቶ አደሩ ህይወት ሲቀየር እየታየ ነው። የተወሰነ ሳይሆን ዘርፈ ብዙ ጠቀሜታ አለው እና ይሄ ነገር በቀጣይ ብልሳፋ ይቻላል። ምካቱም ያለን አማራጭ ውስን አሁን አሁን ቅድም እንዳልኩት የግብርና ምርት በጣም ጠቀሜታ አለው ብያለሁ። ዛሬ ግን አንድ ሊትር ነዳጅ ከ110 ብር በላይ ነው አያዋጣም አያዋጣም ብቻ ሳይሆን አይገኝምም። ስለዚህ ከዚህ አንጻር የተፈጥሮ ጸጋን መቀየር ያለብን ግዴታ ነው። ያን ካላረግን ይህን ሙሉ ህዝብ ወደ 130 ሚሊዮን ህዝብ ልንመገብ አንችልም፣ ልናሳልጡ አንችልም፣ ልናስተብሩ አንችልም። ስለዚህ ሶላር ኤነርጂን ብቻ ሳይሆን ሌሎች የተፈጥሮ ጸጎችን በአጠቃላይ ባጎ መጠቀም ይኖርብናል ነው። ለምሳሌ አሁን ትናንሽ ጅሮቶች አሉ። እነኛ እነኛ ጅሮቶችን ወደ ሶላር ሚኒሃይድሮችን መጠቀም ጭምር መቀየር ይኖርብናል ነው። እና አማራጮችን በአጠቃላይ መጠቀም አለብን ነው። እሱ ብቻ ሳይሆን የኤነርጂ ነው መቀነስ አለብን ነው። ብቃት ያለው ኤነርጂ መጠቀም አለብን ነው። የኤነርጂ ብክነትን ጭምር መቀነስ አለብን ነው። ከዚህ አንጻር ጥራት ያለችው ስቶቮችን መጠቀም ቴክኖሎጂዎችን መጠቀም ጭምር ይፈልጋል ነው። ይሻልና ጠቀሜታው አንድ ለሁለት ተብሎ የሚያልቅ ጉዳይ አለም ከዋናው የኤሌክትሪክ መስመር በርቀት ላይ የሚገኙ አካባቢዎችን በቀጣይነት በተለያዩ መንገዶች የሶላር ኃይልም በመጠቀም የኤሌክትሪክ ኃይል እንዲያገኙ ስራዎች ተጠናክረው ይቀጥላሉ ተብሏል። ይህም በኢኮኖሚያዊና ማህበራዊ መስኮች ለዜጎች ሕይወት መሻሻል ትልቅ አቅም የሚሆን ነው። ተማሳይ ፕሮግራሞችን አዘጋጅ ፕሮጀክቶችን ቀርጸን በዓለም ባንክ እየተደገፈ ይገኛል። ከዚህም ወደ 240 ሺህ አባወራዎችን ተጠቃሚ አድርግ ሶላር ሚኒ ግሪድ ፕሮጀክቶችን እየሰራ እንገኛለን። እዚህ ውስጥ አብዛኞቹ የሚገኙት ያው እዚሁ አርብቶ አደሩ አካባቢ ነው የሚሆነው ማለት ነው። ምክንያቱም አርብቶ አደሩ አካባቢ ከብሔራዊ ግሪድ በጣም የራቅ አካባቢ ነው። የአጋጣሚ ጉዳይ አሁን እንዴት እንደሆነ አላውቅም። አብዛኛው ህዝባችን፣ አርብቶ አደር ህዝባችን በጣም ደረቃማ የሆነ አካባቢ ወንዞች ተከትሎ የሚኖር ህብረተሰብ ነው። አንድ እሱ አንድ እሱ ነው። ሌላው ወደ 75000 አባወራዎችን ደግሞ ተጠቃሚ ያደርግ የሶላር ሆም ሲስተም የቤተሰብ ሶላሮችን ጭምር እየሰራን እንገኛለን። እኒህም በጣም ገጠራማ የሆኑና ከዋናው ግሪድ በከፍተኛ ርቀት ላይ ለሚገኙ የማህበረሰብ ሁሉች የሚያዳርስ ነው የሚሆነው። ይህም አብዛኛው አርብቶ አደር ህዝብ ነው የሚሆነው ወይ ክፍለ አርብቶ አደር ነው። ሌላው በተመሳሳይ መልኩ ወደ 1400 የተቋማት ሶላራይዜሽን ወይም ትምህርት ቤቶችን የጤና ጣቢያዎችን እና የጤና ኬላዎችን ኤሌክትሪፋይ የሚያደርግ ሶላራይዜሽን ፕሮግራም ደግሞ ውስጥ እየጀምር እንገኛለን። ስለዚህ በአብዛኛው ነው የፕሮጀክቶች በአጠቃላይ የሚገኙት በአርብቶ አደር ተሰብካቢ ነው። የሀገሪቱን አርብቶ አደር ማህበረሰብ የልማት ተጠቃሚና የኤሌክትሪክ ኃይል ተደራሽ እንዲሆንለት ማድረግ መሰረታዊ ለውጥ የሚያመጣ መሆኑን የሐመር ወረዳ ካራዱስና ካራቁርጫ ቀበሌዎች ምስክር ናቸው።